ማለት ነው ዛሬ በጣም ትልቅ ጥፋት ነው ያጠፋሽው። ምክንያቱም ይሄ ልጅ በአንቺ የተነሳ ከአብርሽ ጋር የተጣላ ልጅ ነው አይደለ እንዴ? ቤት ድረስ ይዞ መሄድ ማለት አንዱን ወንድ ልጅ ምን ማለት ነው? ይሄ ትዳር አይደለም እንዴ እናንተ ያዛችሁት እቃቃ ጨዋታ ነው እንዴ ወጣቱስ ከእናንተ ምንድን ነው የሚማረው ኖርማል ነው እኔ ሊጠብቀኝ ነው ዶክሜንት የሚያስፈልገኝ ዶክሜንት ስላለ እሱን ለመውሰድ ነው የመጣሁት ባለፈጅን ይዘ እኔ ወደ ቤት ግቢ ስላልከኝ እንደዚ አይነት ነገራቶች እንዳይፈጠሩ ነው ቤት ድረስ ይዤ የመጣሁት እሺ ቤት ድረስ ይዘሽ መጣሻለን ግን በር ላይ አይጠብቅሽም ወይ እንዴ አብርሽ እኮ ምንም አነሰም በዛም ለቤቱ አባወራ ነው አይደል? ህጋዊ ሚስቱ ነሽ። ሲቀትል ደግሞ ብቻሽንን ብትጂ አብርሽ ምንም አረግሽም። እውነት ሩታና ዛሬ ሩታ ቤተሰቦች አናዳኛለሽ። ቪዲዮ ናይቼ፣ ያው በእርግጥ አብርሽ ወንበር መቶት ሆን፣ መሬት መቶት ሆን ይባላል። ግን አብርሽ ያው የሩታን የልብ ትርታ ለማዳመጥ ነው ፌንት የነቀለው፣ ከልጁ ጋር ሲታገል ውጣት ቱጣ። ይሄ ሁሉ ምክንያት ደግሞ ሩታ ናት። ውጣት ቱጣ፣ በቤቴ ውጭ ጠብቃት በማለት እንግዲህ ያው ግብግብ ይዘው ነበረ። አብርሽ ወድቋል ይሆናል በወደቀ ሰዓት ያው መሬቱ ይሁን ወንበር፣ እዛ ጋ ብረት ወንበር ይሁን እሱ መቶት ይሆናል ነው የሚሉት፣ እና ፌንት ነቀለ። እንደኔ እንደኔ ምንም አይነት ነገር አላገኙም። እውነት ለመናገር ያው የሩታ ልብ ትርታ ሊያዳምጥ ነው። በጣም ይወዳታል፣ በጣም ትወዳዋለች። ግን ደግሞ አንዳንዴ በማወቅም ይሁን እያወቀችም ይሁን ሩታ ታጠፋለች አብርሸ። ብቻ አይደለም፣ ዛሬ ሩታ ናሳሪ ያጠፋች እውነት ቤተሰቦች ምክንያቱም ቤት ድረስ ልክ ነው የምላችሁ። ታስባላችሁ ቤተሰቦች፣ እኔ በጣም ተናድጃለሁ። የእውነቴን ነው የምላችሁ። ይሄ ወጣቱንም የሚያስተምር ነገር አይደለም። የእውነቴን ነው የምላ ትዳር እንዲቀልድ ነው እንዴ? ትዳር እንዲ ለአንድን ሰው ይዞ መጥቶ ሊጠብቀኝ ነው። ዶክሜንት ልወስድ ነው። ኖርማል ነው ሁሉ ነገር ኖርማል። በቃ ለእናንተ ከእናንተስ ወጣቱ ምንድን ነው የሚማረው? ትዳር እንደዚህ ቃቃ ጨዋታ ነው ወይ? ሩታ ቤት ድረስ ይዞ መምጣት አግባብ ነው ብለሽ ታስቢያለሽ ወይ? ዛሬ እኔ ብቻ ሳይሆን በጣም የሚወዱሽ ራሱ በጣም ነው የተናደዱብሽ። እኔ ራሱ ቤተሰቦቼ በጣም ነው የተናደድኩባት። የእውነቴን ነው ምላችሁ ይሄ ነገር የሚሰሩት ቪዲዮ እውነት የሚሆን ውሸት እሱ አይመለከተንም፣ ግን አንድ ፌመስ ከሆነ ሰው የሚጠበቅ ነገራቶች አይደለም እየሰሩ ያሉት ማለት ነው ምክንያቱም በብዛት በየአረብ ሀገር ያሉ ልጆች እነሱን የሚወዷቸው የሚያከብሯቸው ጊዜያቸውን መስዋዕት አድርገው እነሱን የሚመለከቱት ከነሱም ትምህርት ለመውሰድ ነው አይደል ከነሱም የሚያስተምር ነገር ፍለጋ ነው ስለሚወዷቸውም ስለሚያከብሯቸውም ነው ጊዜያቸውን መስዋዕት አርገው ከፍለው አንድ ደቂቃ ጊዜ እኮ ቀላል አይደለም በተለይ ስደት ላሉ ልጆች ናጀምባቸው ወጣቶች ያላገቡ ገና ማለት ነው እና ምንድን ነው የሚያስተምሩት ትዳር እንደዚህ አይነት ቀልድ ነው ወይ እንደዚህ ነው ወይ? ባለፈ ከባልሽ ጋር የተጣላ ልጅ ዛሬ ቤት ድረስ አምጥተሽ ሊጠብቀኝ ነው። ዶክሜንት ልወስድ ነው። ኖርማል ነው፣ ምንም ችግር የለም። አንተ የምትፈጥረው ነገር ስላል። ምንም ቢፈጥር እኮ ሩታ፣ ሚስቱ ነሽ። የፈለገውን ቢያደርግሽ እኮ ሚስቱ ነሽ። በአንቺ ላይ ደግሞ እንዳለው መብት አለው፣ አንቺም በሱ ላይ መብት አለሽ። እና ሩታ ዛሬ እየሰራችው ነገር የእውነት ልክ አይደለም። ቤተሰቦቼ እኔ ተናድጄባታለሁ። የአብርሽ መውደቅ እንኳን ፌንቴ ነቀለው የሩታን የሚስቱን የልብ ትርታ ለማዳመጥ ነው እንጂ ያው ምንም አልሆነም። እውነት ለመናገር እንግዲህ የሚቀጥለውን ቪዲዮ አይተን ለምንመሰክር ይሆን እንደኔ እንደኔ ቀ ምንም አላገኘም። ሲታገሉ ነበር። ሲወርቅ ግን እኔ ያላየውን ቪዲዮ ማለት ነው። ወደቀ ብለው እንትን ሲሉ እና እሷ ራሱ እንዴት እንደሆነች አስቡ። ምን አለ እንደምትወደውና በዚህን ልክ እንደዚህ የምትወጁ እንዲህ ምትንገበገቢለት ከሆነ እዚህን አልደረጃ ደረጃ ባትዳረሱ ይህ ሁሉ ቪዲዮ ምን ይሰራል? ሉ ታየ፣ ከእናንተስ ወጣቱ ምን ይማራል? በተለይ ከአንቺ እኔ አንቺን በጣም ቀልጣፋና ና ስማርት አርጌ ነው ማስበሽ። እውነት ግን አሁን አሁን የምሰሩት ቪዲዮ ለተመልካች የማይመስል ወጣቱን ማስተምር እቃቃ፣ በቃ ትዳር ቀላል ነገር ኖርማል ነገር አርጋችሁ ነው እያያችሁት ያላችሁትና የዛሬው ቪዲዮ እኔ ያው በጣም አዝኛ ያለው። እውነት ሩታ ልክ አይደለችም፣ ተሳስተሻል። ልጁ ደግሞ ምንም አላጠፋም። አሁን እዛ ጋር ራሱ ለምሳሌ አብርሽ የሆነ ነገር ቢሆን ተጠያቂ ሩታ ናት። ምክንያቱም ይዛ ሄደችው ቤቱ ድረስ እሷ ናት። እንደው ምሳሌ ነው ምላችሁ፣ ቤቱ ድረስ ይዛ ሄደችው እሷ ስለሆነች ልጁ ሳይሆን ሩታ ናት ተጠያቂ ማለት ነው። እና ሩታ የ ስታጠፊ አንዳንዴ አጥፍተሻል እንላለን፣ ስለምንወድሽ ጥፋትሽን ሁሉ እያሽ መነም መሆንን ጀግናነሽ ልክነች። ዛሬ ያረግሹ ነገር ማለት አንችልም። ዛሬ በጣም አጥፍተሻል። እያቦቅሽ የሚሆን ሳታውቂ ይሁን ስራችሁ ሌላ ስራ ይሁን ብቻ አልገባንም። እና ቤተሰቦቼ የዛሬ ቪዲዮ ትንሽ ያናለን፣ ምክንያቱም ተገቢ አይደለም። አንድ ባለትዳር ያለበት ቤት ወንድ ልጅ ውስጥ አንድን ወንድ ያውም ከሱ ጋር ይጣላል፣ ወንድ ይዞ ቤት ድረስ መሄድ አግባብ አይደለም። የእውነት አግባብ አይደለምና እንደኔ እንደኔ አናዶኛል። ብቻ ለሁሉም ልብ ይስጣቸው ነው። ቤተሰቦች፣ ወጣቱ ከነሱ ምን ይማራለ? ወጣቱ ወደው አክብሯቸው የሚያዋቸውስ፣ ጊዜያቸውን መስዋዕት አድርገው የሚያወጡስ ምን አይነት ትምህርት ይወስዱበታል? ምን እያስተማሩ ነው? ትዳሩን ወጣቱ እንዲጠላ ነው። እንደዚህ ነው፣ እንዲ ኖርማል ነው እንደሚባለው ነገር አንድን ወንድ ቤት ይዘው እንደዚህ አይነት